አንቺ ሆምለስ በኛማ? ሰው ሆንሽ? እኔ ነኝ ሆምለስ በእናንተ ምንድን ነው ሰው የሆንኩት? እኔ ስመጣ ድሮም ቲክቶክ ላይ እኮ ሰው ነኝ። ቲክቶክ ላይ አዘናነጥ አስተማርኳችሁ፣ ስታይል አሳየኋችሁ፣ ዘሴት ግን አንድ ቲክቶክ ይጥፋ ስለ ኢትዮጵያ ሕዝብ ጤና ጉዳይ የሚያወራ እስኪ፣ ፍሬ አንቺ በሩን ክፈቺ። በአክ ስለ ራሴ ጉዳይም አላውቅም እንኳን ስለ ኢትዮጵያ ጉዳይ ልፈተፍት። ዋት አር ዩ ዱዊንግ። ኧረ ማሚ፣ ይሄን እንግሊዝኛ አንብቢው፣ ትስቅያለሽ። በእናትሽ አስገቢኝ። ወዴት ልምጣልሽ ጀርመን? ብቻ ቁሚና ስደብዩ። ተይ ፍሬ፣ ጃፒ ለአንቺ ጥሩ ሰው ነው ጌታን አረ እባክሽ እናትና አባቴን እያዋረድ ነው። ጠሩ ሳይሆኑ ትቀልዳለሽ እንዴ? ፍሬ ሽማግሌ ነው የምትወጂው? አዎ ሽማግሌ እኮ ብር አለው እኮ። ትቀልዳለ እንዴ? ሽማግሌ ላይፌን ይቀይርልኛል። ሽማግሌ ሂዩማንየር ይገዛልኛል። አምስት ስድስት መቶ ሮ ወጭ አድርጎ ሽማግሌ ልብስ ይገዛልኛል። የጆሮ ጌጥ ይገዛልኛል። የፈለግኩትን ይገዛልኛል። እዚህ ሽማግሌ አንተ ታዲያ ወጣት ከየት አምጥተህ ትገዛልኛለህ? ሽማግሌ ሌላ ሹገር ዳዲ ነው የሚባለው፣ በነገራችን ላይ ሹገር ዳዲ ሹገር ዳዲ። አይ ውሽ ቢኖረኝ በአሁን ሰዓት እየፈለግኩ ነው። የሰብ አመት ጎረምሳ ታዲያ እውነቴን እኮ ሽማግሌ ጥሩ ነው። አዎ ሸባ አሪፍ ነው እኮ ቢኒ ሸባ ነው የምፈልገው። እኔ መጥበስ አሁን ሸባ የሰባ መጥ ሸባ መኪና ይገዛልኛል፣ ቤት ይገዛልኛል፣ ኮስሞቲክ፣ ምናምን ሽቶ ሁሉ ነገር አሟልቶ ይኸው ቁጭ አርጎኛል። እውነቴ ነው። ሴቶች እየሽማግሌ ጠበሱ ወጣት አቃጥሎ ነው የሚደፋቸው። ወጣት ለትዳር የማይሆን ለአዳር የማይሆንም፣ ሽማግሌ ግን ለብዙ ነገር ይሆናል። እንመንሽ፣ እመነኝ። በዛ ላይ ሽማግሌ በጊዜ ነው የሚተኘው፣ ታስተኛዋለሽ። ቻው ቻው። አዲስ አበባ ነፃ ነች። ልክ ነኝ እኮ ማርያምን፣ ልክ ነኝ። የት ነው የምትገዢው ልብሶችሽ? የተለያየ ቦታ ነው የሚገዛው። አንድ ቤት አልገዛም እኔ። የጣሊያን ልብሶች ናቸው ግን፣ ይሄ የጣሊያን ልብሶች ናቸው። ከዛራ ነው የገዛሁት። ዛራ ነው ያመጣል። ሽማግሌ ለገንዘብ፣ ወጣት ላዳር። ትክክል። ወጣቱ ላዳር፣ ሽማግሌ ለብር። ይሄ ነው እንግዲህ። ሽማግሌ ታፕታፕ አያደርግም ይለኛል። ታስለምደዋላ እንዴት አድርጎ ታፕታፕ ማድረግ እንዳለበት እኔ አስለምደዋለሁ፣ ምን አይነት ታፕታፕ ማድረግ እንዳለበት አንድ ሽማግሌ ይፈልግልኝ። እሺ ሳቴና ይፈልግልሻለሁ። ምን ችግር አለው? ድሮ እኮ አገናኝ ነበረኩ እኮ ድሮ። ትዝ ይላችኋል? ቲክቶክ ላይ አገናኝ ነበረኩ፣ ሽማግሌ ወንድና ወጣት ሴቶች። ይከፍሉኛል፣ ተከፍሎኛ ቃል ብዙ ጊዜ ሀብታሞች ነበሩ የማውቃቸው፣ ይከፍላሉ። ልጆች ደህና ናቸው፣ እግዚአብሔር የተመሰገነ ይሁን። ምን ይሆናሉ፣ ሀብታም አባትን የያዙት ሀብታም ቤት ነው የገቡት። ምን ይሆናሉ እነሱ። ይህም ላይ ለኔ እንጂ ወጣቱ ሱስ ጨርሶታል። አዳርም አይሆንም ብላለች። ሁኔታውን እኮ ነው ቲቪው ላይ ሲሳሳሙ ማስታወቂያ እንዳይገባብሽ ተጠንቃቂ። እኔ እኳ ላይም እንደዚህ አይነት ነገር ከፍቼ አይቼ ስለማለቅ አይመጣም። ሁሌ ነው የምከፍተው። አሁን ነው እንዲያያችሁት ቲቪውን፣ አይመጣም ከድሮሽ ዘናጭ ነሽ። አይ ነው ቴንክ ኔ ቆንጆ ምን ያደርግልኛል፣ ብር ከሌለው። እውነቴን ነው እኮ ብር ከሌለው ምን ያደረግልኛል። ኦንሊ ብር ያለው ማኒ ቶልክ ጋይስ። ፍሬ አሁን ሰመር ነው እሳት አትቃጠይ ትለኛለች። እሺ ኔ ወድ ፍርዬ። ሽማግሌ ለሳቢው እንጂ ለአዳር አይሆንም። ያንኮራፋል? ችግር የለውም ጆሮዬን በጥጥ ዲቦ ወይ። አሁን ቶፒኮ ምን መሰለሽ? ሸባ ነው መጥመስ ያለብን አልኩኝ። ሹገር ዳዲ ሀብታም አነሽን ነው። ወጣቱም ላጫውትም ባላ በቃ ጨጓራ ነው የሚገለብጠው። ያ ገንዘቡ ነው፣ ወጣትነቱ። አረ፣ አንዱ ምን እንዳለኝ፣ እህቴ ሆይ ልምከርሽ፣ አለም ሀላፊ ነው። ገንዘብ ብልሽ የምታደርጊው ስራ አይጠቅምሽም። የኤልዛቤል መንፈስ እየተጫወተብሽ ነው። ንስሀ ግቢ። በሁለት ሳምንት አንዴ ልጆቼ ጋር እሄዳለሁ። ርሻት በር የምን ነው? ተጫወሽ እንጂ። አረ፣ እኔ በቃ ይሄ ጌይ የሚባል ነገር አስጠልቶ ሊሞት ነው። ማርያምን ተለችሽ ተለችኝ ብትጫዎች ግን አሪፍ ነው አረ ሰልችቶኛል ቲቪ ብለው ሊሞቱ ነው ቲቪው ላይ የሴክስ ማስታወቂያ እንዳይመጣ እኮ ነው የሚሉን እኔ መቼ ከፍቼ አውቃለሁ እንዴት ይመጣል እንዴት ይመጣል አልጎሪዝሙ አይመጣልሽም እኔ ከፍቼ አላውቅም ጭራሽ እንደዚህ አይነት ነገር በስልክ እንኳን አይቻላቅም አይደለም በቲቪ ስለዚህ አይመጣም

እየተመራመሩብኝ ነው። ቁጭ ብለው አንገትሽ ተሸበሸበ ይሉኛል። እኔ ግን አንገት መሸብሸብና ግርዝ አያውቁም እንዴ? ይህ ልጅሽም አለል እንደ ልጆች አላቸው እኮ ይሄ ልጆች አላቸው ውበት ነው። ጋይስ፣ ይሄ ተሸብሽቦ አይደለም የሸብሽባችሁና በዚህ እድሜ እንዴት ነው እንደዚህ የሚሸበሽበው ጉልፈላ በግድ እኮ ካላስረጀንሽ እያሉኝ እኮ ነው። ምን ሆነሽ ነው በግድ ማርጀት አለብሽ። ሰላሳ አምስት አመት እንዴ ሰላሳ አምስት ሆነሽ እንዴ? አውቀሽ ሰላሳ አምስት አመት የለሽ። ላቂነች እ አራት ከምት በልችኛለሽ። ታላቀሽ እኮ ኔ ኮኪ እኩያ ነኝ እንዳትላ ሰው እኔ እኩያ ነኝ አላልኩም። ታላቀሽ ነኝ አምስት ዓመት ትበልጠኛለች ጓደኛዬ ስድስት ዓመት ያው ችግር የለውም። አምሳ አምስት ፍሬ ይለኛል ከአምሳ አምስት ቆራርጠን ወጣት ሰው ድምፅ በሚቀንስበት ሰዓት ዝም ብለሽ ትናገረልሽ እንዲምን ጉድነሻ እንጂ እኔ ምን አገባኝ፣ ከእኔ ህይወት ጋር ምን ያገናኘዋል እኮ አውቀሽ ትላለች። እኔ ደግሞ አርባ ነበር የምትመስለው እንዴ፣ አርባ ዓመት ሴት እንዴት ምንድን ነው እንዲህ የምትመስለው? አርባማ እንደኔ ከሆነች አርባውን እፈልጋለሁ እኔ እፈልገዋለሁ። ከዚህ ስድስት ዓመት እንደዚህ የምታይ ከሆነ እንዲህ በጣም አፕሪሼት ነው ማድረጉ ቀላል። ያ ግን ምን ሆነው ነው ሰዎቹ? ዝም ብለው ነው ወሬ ያለባቸው። ወደ አርባ አምስት ይርስ ኦልድ ነው ይለኛል አርባ ለውጥ የለውም ፍሬ። እኔ እንጃ እኔ ምንድን ነው የሚመስለው ሰው አርባ ሲሆን ኮኪ አርባ ሲሆን ምንም እንደንትንሽ እኮ እንዳያያዝሽ ነው በሀያ ስምንት ምንም አርጀት ትኒል ሰውቶ አለ እድሜ ኮኪ ሰላሳ አንድ ስምንት አታንሲም ማለ ከአምሳ ነው ለውጥ የሚመጣው። ምን አስቀን ነው እንዴ በመልክሽ፣ በወጣትነትሽ ማርያምን፣ ቀናተኛ ናችሁ። ድብን ይበሉ። ፍሬ፣ ምን አገባሽ? ይቃጠሉ እያዩሽ። አሁን እኔ ንስሐ ልገባ ነው፣ ዘማሪ ለሆን ነው። ቤተክርስቲያን ምን ልታመጡ ነው? የት ታገኙኛላችሁ ካሁን በኋላ? ኧረ እኔን ነው የሚዘሽ እንጂ ጓደኛ፣ አትርሽም። ቤተክርስቲያን እኔም ጀምራለሁ። ፋን ነው ምን ይለኛል? ፍሬን በጣም አውቃታለሁ የማይጨምር ሰላሳ አራት ናት ይለኛል። ቅዱስ አምሳ ሁነሽ አታረጅም፣ ቀጭነሽ አንቺ አልወፈሽ አልከሳሽ። ምን አላች ፍሬዬ? እንደዛ ነው የምትቀመጩ ሰላም። ፍሬንማ በጣም ነው ማቃት። ሰላሳ አራት ነች እኔ ሁለታችን ዋናው ኛው ፍሬ ስላየሁሽ ደስ ብሎኛል። ሰላም። እሺ እሺ። ፋንሽ በጣም አይደለም ታይ ቡና ልብስ ይሻት በቀይ እኮ ደገምኩት እኮ ጓደኛዬ፣ እንዴት እንደሚያምር እስኪ ማርያም በይ፣ ያምራል። እኔ እኮ ቀይ ልብስ አልወደምኩ። ቀይ ልብስ የለኝም ጭራሽ። ብዙ የለኝም። አንድ ቀሚስ፣ አንድ ቁምጣ፣ ሁለት ሸሚዞች አሉ ቀይ። እኔ ደግሞ አይ ቲንክ ማይ ፌቨራይት ኢስ ብላክ ኤንድ እንት ተቆርጥና ነው። ወይኔ ዛሬ የገዛው ጡት ማስያዣ እና ቢጃማ እና ከላይ እንዴት እንዳበደ ላሳይሽ። እንደ ጓደኛ ጡት ማስያዣ ኖ፣ ቢጃማ እና በጣም ሴክሲ ቆይ ላሳይሽ።